አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ጽናት ተከታታይ ድራማ በክፍል ሰማንያ ሰባት ላይ የተፈጠረው እጅግ በጣም እኛ በጣም መጨረሻውን እየጠበቅን ባለንበት ሰዓት እንግዲህ ሌላ ነገር ተፈጥሯል። እውነቱን ለመናገር እኔ ባሁኑ ፓርቲ እየጠበኩት የክብሩም እና እንዲሁም ደግሞ የሰኒ ምክንያት እንግዲህ ተፈቶ አብረው ይሆናሉ። እንዲሁም ደግሞ ሊና ደግሞ የራሷ ችግር ተፈቶ የራሷን ነገር ትመራለች የሚል ነገር ነበር ሃሳቤ መጠው ከነ ኪራም ቤት ትወጣለች ብዬ ነበር። ግን ደግሞ ኪራ የሆነ ችግር አያጣውም በቃ በሆነ ነገር ሌላ ነገር ይመጣበታል። የህሊናን እንግዲህ ጉዳይ ሲፈታ አሁን ደግሞ የቤቲ ጉዳይ ጭራሽ መቶ ቁጭ ብሏል። እንግዲህ ስለ ቤቲ ጉዳይ ሁላቸውንም ያውቃሉ። እንግዲህ ቤቲ ምን አድርጋ እንግዲህ ከኪራ ጋር እንደተለያየች እና የተቆራረጡበትም እንግዲህ ያው ድራማውን የተከታተልን ከመጀመሪያው ጀምረን ሁላችንም እናቃለን ቤቲ ብዙ ነገሮች ከጽናት ላይ አድርጋለች። እንዲሁም ደግሞ የጽናት ልጅ ራሱ እንዲወርድ አድርጋለች ማለት ነው፣ የኬራን ልጅ ማለት ነው። ስለዚህ በጣም ብዙ ክፉ ነገሮችን ሰርታለች። አሁን ግን እሷ ምንም አታውቅም፣ ኬራን ብቻ ነው የምጠረው። ጠበል ወሰድኳት፣ ሐኪም ቤት ወሰድኳት፣ ምንም ሊሻላት አልቻለም። ልጄ አብዳብኛለች። እባክህን አሁን አንተን ብታገኝ ትንሽ ልትጽናናና ወደ ራሷ ልትመለስ ትችላለች፣ በማለት እንግዲህ የቤቲ እናት እንግዲህ ወደ ኪራ መታለች። እንዲሁም ስልክ ስደውል ነበር። በመጀመሪያ ስልክ ስደውል ነበር ያላወቃ ስለነበረ ብሎክም አድርጓት ነበር። ግን ደግሞ ስልክም ቀይራ ስደውል ነበረ። በስተመጨረሻ በ ያው ተገናኝተዋል። የቤቲ እናትና እንዲሁም ኪራ ተገናኝተዋል። እኔ የቤቲ እናት ነኝ። ቤቲ ደግሞ አንተን በመውደድ አንተን በማፍቀር አሁን ላይ እጅግ በጣም ጤናዋን አታብኛለች። ልጄ በብዙ ነገር ተንገላት ችባት አለሁኝ። እኔ ልጄ ምንም ብታረቅ ክፋት ነገር ብሰራ የፈለገው ለምን እባባት አትኮንም፣ ግን እናት ነኝ እናት ወር ነው አልጨክንም፣ እንጂ ልጄ አላጠፋችም እያልኩ አደለም። ግን ደግሞ አሁን ላይ አንተን ነው የምጠረው አንተን ነው ብቻ ማግኘት የምትፈልገው። ስለዚህ ትንሽ እንድትረጋጋ ና ወደ ራሷ እንድትመለስ የሚያደርጋት አንተ ነው። እባክህን እርዳኝና ለጊዜው አብራት እንድትሆንና ወደ ቤት እንዳመጣት ፍቀድልኝ በማለት እንግዲህ ጠይቀዋለች። እናቴ ልህም ወይ የእናቱት አልጠባህም ወይ እንደው በጠባ ወጡት እዣ አለሁኝ በማለት እንግዲህ ብዙ ነገሮችን እየጠየቀችው ትገኛለች። ኬራ አሁን ላይ ግራ ተጋብቷል። ምን ማድረግ እና ምን መመለስ እንዳለበት በጣም ግራ ተጋብቷል። እሳቸውንም ያለማስቀየም እንግዲህ በስነ ስርዓት ሲያወሯት ነበረ። ምክንያቱም መጥፎ ነገር ተናግሮ እንዳያስቀይማቸው እጅግ በጣም እየተጠነቀቀ ነበር። የቤቲ እናት ደግሞ ብዙ ነገሮችን እየተናገረችው ነበረ። አንተ የተረገመች እናት ነች የወለደች ማለት ነው። እንዴት እኔ እንደዚህ እየጠየኩህ እምቢ ትለኛለህ? በማለት እንግዲህ ብዙ ነገሮችን ብለዋለች። ለዚህ ግን የቤቲ እናት መንጣቷ እውነት አላት ወይንስ ደግሞ እውነት አይላትም? በነገራችን ላይ ምንም ማድረግ ስላልቻለች ነው። የቻለችውንም ባኪን ቤትም በጠበልም ብላለች። ግን ደግሞ ያላት አማራጭ በዶክተርም በምንም የተነገራት የምትለውን ልጅ ማግኘት እና ከእሱ ጋር ጥቂት ጊዜ ማሳለፍ ወደ ራሷ እንድትመለስላት ስለፈለገች ነው። እንደ እናትነቷ ጥሩ ሀሳብ ነው ብዬ አስባለሁ። ልክነች ብዬ አስባለሁ። ግን ደግሞ ኪራ ያለበት ሕይወት እና የራሱ የሆነ ሕይወት አለው። እውነት ለመናገር ያ ሕይወቱ ሊበጠበጥ ሊችል ይችል ይሆናል እና ለዚያም ደግሞ ማሰብ ግድ ይላል ግን ደግሞ ነገሮቹን አስረድቶ እና ሁኔታዎችን አስረድቶ በእርግጠኝነት ወደ ራሷ የምትመለስበትን ነገር ማድረጉ ግድ ነው ብዬ አስባለሁ። በነገራችን ላይ እንደዛ ካበደች በኋላ እንዴት እንደዚያ ልትሆን ትችላለች? መጨረሻው አየሷ ግን በጣም መጥፎ ነው በማለት እንግዲህ ረሳናት እያልኩ ነበረን የራሱ ማለት ነው። ስለዚህ ወደ ራሷ እንድትመለስና የራሷንም ነገር እንድታስተካክል የቤትን ነገርም እንደዚሁ ሳይቋጩ ድራማውን መቀጠላቸው እኔ በነገራችን ላይ ደስ ብሎኛል። ስለ ሳይሆን በቃ እሷ እንደዚያ አብዳለች የራሱን ደስታ እየኖረ በሱ ፍቅር አብዳ መኖር ወይንም ደግሞ እንደዚያ መውደቅ የለባትም እና አስታውስ። አሁንም ደግሞ በእናትየዋ ምክንያትም ስለመጣች እኔ እጅግ በጣም ደስ ብሎኛል ማለት ነውና እዚህ ጋር አንዳንዴ ምን የሚያሳየን ነገር አለ፣ የማይፈልገልን ሰው አለመውደድ፣ አለማፍቀር፣ ስናፈቅርም ስንወድም ደግሞ በልኩ መሆን እንዳለበት እውነት ለመናገር ማለት ነው። እኔ በነገራችን ላይ በፍቅር ላይ እኔ በቃ ቦታ ለማይሰጠኝ ሰው፣ ለማይወደኝ ሰው ይህን ያክል ለመራቅ እወዳለሁኝ፣ እረቃለሁ ልወደው ላፈቅረው እችላለሁ ግን ደግሞ መራቅን እመርጠዋለው ማለት ነው። ለማላገኘው ነገር ይህን ያክል የባሰ ብዙ ነገሮች ላይ መፍጨርጨር አያስፈልግም ማለት ነው። ስለዚህ ያው ለእኛ የምንረዳው ነገር ምንድን ነው? የማይወደንን ሰው አለማፍቀር፣ በጊዜው መለየት፣ በመጠኑ መውደድ ከአቅም በላይ ያለሱ ሕይወት የለኝም ያለሱ አልኖርም ብሎ ደግሞ ማሰብ መቻል የለብንም ብዬ አስባለሁ። እና ቤቴ ይሄን ነው ያለችው በቃ ኪራና ኪራና ብቻ ነው ትወዷለች፣ ታፈቅረዋለች። ካለሱ ሌላ ሰው ምንም ስሎ አይታያትም። እሱ ግን እንደማይወዳት እንደማይፈቅር እንደማያፈቅራት ራሱ ታውቃለች። እያወቀችም ራሱ አብረው ብዙ ነገሮችን ቀጥላ ነበር። ግን ደግሞ እንደዚህ ማድረግ የለባትም ብያስባለው። ሌላው እንግዲህ ምሩን ለማስደሰት ሸር ጉድ እያለ ይገኛል። እና ሆሜ እጅግ በጣም ደስ ብሎኛል ማለት ነው። ምሩ አሁን ላይ ብዙ ነገሮች የሚደረግባት ታይም ነው። ምክንያቱም በቃ ካለችበት ነገር ውስጥ እንድትወጣ እና ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ።